ትመስሉኛ አላችሁ ይላ ክብር ላይ ኢየሱስ እንደዚህ ያነባለሁ። መዝሙረኛ መጽሐፍ 79 ቁጥር 11 ላይ የእስረኞች ጩኸት ወደፊት ይግባ፣ እንደ ክንድህም ታላቅነት ሊገደሉ የተፈረደባቸውን አድን አቤቱ። የተዘባበቱብህን መዘባበቻቸውን ለጎረቤቶቻቸው ሰባት እጥፍ እብብታቸው እኛ ህዝብ ግን የማሰማሪያ በጎች ለዘለዓለም እናመሰግናለን። አሜን። እኛ ህዝብ ግን የማሰማሪያ በጎች ለዘለዓለም እናመሰግናለን። አሜን። ለልጅ ልጅ ምስጋናን እንናገራለን። አሜን። ለልጅ ልጅ ምስጋናን እንናገራለን። አሜን። ባረግ አሜን። እንደ ኢየሱስ ያለ ማንም የለም። አሜን። እንደ እግዚአብሔር ያለ ማንም የለም። አሜን። ልጁን ላከ፣ አዳነን ከጥፋት አሜን። ከሞት አዳነን። አሜን። ከጨለማ ወደሚደረግ ብርሃን አመጣል። አሜን አሜን። ከዚህ በላይ ምን ያደርግልን? ምን ያልተሰጠን ነገር አለ? አሜን። ወደ ኢየሱስ ተመለሱ። አሜን። እዚያው ቀርቧል። ዘመኑ አልቋል። የእግዚአብሔር ስም ለዘለዓለም አዳኝ ነው። አሜን። ስሙ ይባረግ። ክብር በሰማይና በምድር ለእርሱ ብቻ። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። ከእኔ ወንድሜ ይሻላል።